በውሳኔዋ አንዳች ተህልም ጥፋት የለባትም። ምክንያቱም ትዳሩ ዋጋ እንደተከፈለለት ያልገባውና ና ያላወቀ የትዳር ምንነትን ያልተረዳ ኤፍሬምዬ ወንድምህ ነው እንዳልከው፣ ትዳሩ እናንተ እንደምትሉት አይደለም። ብዙ መስዋዕት ከፍለውለታል። እዚህ ትዳር አልክ ታዲያ፣ ብዙ መስዋዕት እንደተከፈለ እኮ እኛ አውዲየንሶች በደንብ አርገ ግን መስዋዕት የከፈለለትን ያህል ትዳሩን መያዝ ያቃተው ኤፍሬም ወንድምህ ነው። ሩታ የቻለችውን አድርጋለች። እች ልጅ ስትመጣም ዋጋ ከፍላ፣ ስትሄድም ዋጋ ከፍላ። ትችለዋለች እንዴ ኤፍሬም? እኛ በደንብ ይገባናል። ግን ደግሞ ከዚህ የበለጠ ዋጋ መክፈል የለባትም። ትዳር ማለት የሁለት ሰው ውጤት ነው እንጂ እሷ ብቻ ታግላ ትዳሬን አቃናለሁ ማለት ዘበት ነው። ስለዛ በእኔ በኩል የሩታ ውሳኔ ምንም አይነት ስህተትም ጥፋትም የሌለው ውሳኔ ነው ብዬ ነው የማስበው። ቤተሰቦቼ ዛሬ እንግዲህ ያው ኤፍሬም እንዳለው እንደሰማሁት ከሆነ አብርሽ ፍርድ ቤት ሩታ እንዳቀረበችው እና የፍቻቸው ሁኔታ እንግዲህ ሩታ እንድታስብበት ትንሽ ጊዜ ተሰጥቷታል። እሱ የእሷን ውሳኔው ብቻ ፍርድ ቤቱ እንደሚጠብቅና እሷ ውሳኔውን ስታሳውቀው ፍርድ ቤቱ ያው የፍቹን ወረቀት እንደሚያጠናቅቅላቸው ነው እንግዲህ ሲናገር የሰማሁት ፊቹ እንደሚጠናቀቅ ማለት ነው። እና የፍርድ ቤት ያው ቀጠሮ እንደተሰጣቸው ነው ሲናገር የሰማሁት እና ያው ሩታን እንግዲህ ይህ ትዳር ብዙ ዋጋ የከፈላችሁለት ነው። ብዙ ተብለሽበታል ሩታ፣ ብዙ ዋጋ ከፍለሽበታል። ስለዛ ልጅሽን ቢሆን ከአባትና ከአንቺ ከእናቱ ጋር ነው ማደግ ያለበት ነው የፍሬም ጥያቄው። ለወዴስም እንግዲህ ትዳር ማለት ቀላል ነገር አይደለም። ለማፍረስ ቀላል ነው፣ ለመገንባት ግን ትዳር በጣም ከባድ ነው፣ ሁሌም እንደሚባለው። ስለዚህ ያው እናንተ እንደምትሉት የሩታና የአብርሽ ትዳር እንዲሁ በቀላሉ የተገነባ አይደለም ነው የፍሬም ጥያቄ ኤፍሬምዬ አንድ ጥያቄ አንተን ልጠይቅ። ትዳር ማለት ሚስትን ባማረ ቤት ውስጥ በተመቻቸ ቤት ውስጥ አንድን ሴት ልጅ እንዳሸንጉሊት አምጥቶ ማስቀመጥ ነው ለአንተ ትዳር? ወንድ ደግሞ የምትፈልገውን ነገር አድርጎ ቁጭ ማድረግ ነው እንዴ? አብርሽ መቼ ባልነቱን የአባወራነቱ ሚና መች ተጫወተ? ትዳር ማለት እኮ በአማረ ቤት ውስጥ አንድ ሴት ልጅ አምጥቶ እንዳሸንጉሊት ማስቀመጥ አይደለም። ትዳር ማለት ሚስት ማትፈልገውን ነገር መሸሽ ነው። ሚስት ላይ የሚመጣውን ችግር ፊት ለፊት ወጥቶ እንደ ባል እንዳባወራ እንደ ወንድ መጋፈጥ ነው። ለሚስቱ የማትፈልገውን ነገር መራቅ ነው። ለትዳሩ መስዋዕት መክፈል ነው። እንዳልከው ሩታ የከፈለችውን ናብርሽ ሩታ የከፈለችው መስዋዕት ሩቡን እንኳን አብርሽ አልከፈለም በአሁን ሰዓት ማለት ነው ለትዳሩ ስለዛ ትዳር ማለት አብርሽ የሚያምር ቤት ስላለው መኪና ስላለው ቆንጆ ኑሮ ውስጥ ሩታን ስላስቀመጣት ለሩታ ፍቅር ማለት ትዳር ማለት ያ አይደለም ኤፍሬም ሲቀጥል ደግሞ እዚህ ደረጃ ሳይደርስ በፊት ራሱ ያኔ የት ነበራችሁ እናንተ አሁን መታችሁ ውሳኔሽ ልክ አደንም ሩታ ታይ ምንም ቢሆን ብዙ ነገር አሳልፋችኋል እትትህ የምትሉት በሙሉ በፊት አብርሽ ትዳሩን እንደ ቀላል ነገር እንደዚህ ይዞት ያችንም ያችንም እየመጣ ላለማስቀየም፣ አብርሽ እኮ የዋህ ስለሆነ ነው፣ ሴት ልጅም ማስቀየም ስለማይፈልግ ነው፣ ይሉንታ የሚባል ነገር ስላለው ነው። እየተባለ ያችንም ያችንም ሴት እያመጣ በዚህ ሴት ላይ ማለት ነው ግፍ ነው። ከዚያ በለጠ ግፍ የለም። አደል እንዴ? እያመጣችንም ያችንም ሴት እየመጣች የሩታን ልብ ስትሰብር፣ ተው፣ ልክ አይደለም። ይሄ ትዳር ዋጋ የከፈልክበት ነው። እች ልጅ አንድ ቀን ቆርጣ የወሰነች ሰዓት ልክ አይመጣ የምትሄድበት መስመር ትክክል አደለም፣ ብላችሁ መጀመሪያ ወንድምህን፣ አንተም ብትሆን ቤተሰብ ቢሆን ቤተሰቡን ብትሆኑ ለምንድን ነው ማስተካከል ያቃታችሁ ወንድማችሁ የሚሄድበት ነገር፣ ልክ ሩታ ምን ነው አደለም? ትናንትና የመጣች ሴት ቀርቶ ሩታ እኮ ብዙ መስዋዕት ከፍላ ነው አደል፣ አብርሽን ብላ የመጣችው ከቤተሰብ ይበልጥ ነገር የለም አደለም? እሷ ግን ከቤተሰብ አብርሽን አስበልጣ የመጣች ሴት ናት። ታዲያ እሷ አብርሽን አስበልጣ ቤተሰብ ገፍታ የመጣችን ሴት እሱ ትናንት ና ለሚመጡ ሴቶች ሂሉንታ ያለው ነው። አብሪ ሴት ልጅም ማስቀየም አይፈልግም እየተባለ እሽሩሩ ሴቶችን እያለ ትዳሩን እኮ የጣለው እሱ ነው። ትዳሩን ዋጋ የከፈለለት አይመስልም አብሪ ሴታይ ማለት ነው። እንዲህ በቀላሉ ያገኘው ትዳር ነው የሚመስለው እንደሱ። ስለዛ እኔ በአሁን ሰዓት የሩታ ውሳኔ ትክክል ነው። ውሳኔዋ ላይ ምንም አይነት ሩታ አንዳችም ታህል ጥፋት የለባትም ብዬ ነው ማስበው። ከዚህ የበለጠባት ታስጨንቋጥሩ ነው። ሩታም እንዳለችው የወሰንኩበት ነገር ነው። ይሄን ትዳር ስገነባውም ብዙ ዋጋ ከፍዬበታለሁ። አሁን ላይ ደግሞ ይህን ትዳር ለማጣትም ስወስን፣ ለፍችም ስወስን ብዙ ዋጋ ከፍዬበታለሁ። ከራሴ ጋር ቁጭ ብዬ ተማክሬ አውጥቼ አውርጄ ለብዙ ጊዜያት ከራሴን አዳምጬ እንደማይሆነኝ ብቻዬን ለፍቼ ይሄን ትዳር ማቆም ስለማልችል ትዳር ማለት የሁለት ሰው ውጤት ስለሆነ ለዛ ወንሰኩበት ነገር ነው ትዳሩ ላይ ስመጣም ዋጋ ክፍያ ለው ለመፍታትም የቸኮልኩ ነገር ወን በሶስት ቀን የፈታሁት ትዳር አደለም። ወስኝበት ብዙ ጊዜ ስጀበት ስፈታም ዋጋ የከፈልኩበት ነው። አብርሽም ብላ የመጣችበትም ሰዓት ዋጋ የከፈለችበት ነው። ስለዛ አሁን ላይ መታችሁ ባታስጨንቁ ሩታን እንደኔ እንደኔ ኤፍሬም ጥሩ ነው። ያው የፍርድ ቤት ቀጠሮ እንደተሰጣቸው ነው ሩታ የተናገረችው። እሱም እሷ እንድታስብበት፣ እሷ ግን አስባበት በውሳኔዋ ለፍርድ ቤቱ ስታሳውቅ ፍቻቸው ይጠናቀቃል ማለት ነው። ስለዚ፣ ከዚህ የበለጠ ትናንት የሌላችሁ ዛሬ መታችሁ እሷ ማስጨነቅ ተገቢ ነው ብዬ አላስብም፣ ቤተሰቦች። ስለዛ ነው ሩታ አንዳች ታህልም በውሳኔዋ ላይ አልተሳሳተችም፣ አላጠፋችም። ለው ብዙ መስዋዕት ከፍላለች፣ ስትመጣም ለፍቹም ብዙ መስዋዕት ከፍላለች። ላብርሽም ብዙ ራሱ እንዲያስተካክል ብዙ ጊዜ ሰጥተዋለች። ግን አብረሽ ለሱ ትዳር ማለት የሆነ ቆንጆ ቤት ውስጥ ማስቀመጥ ብቻ ነው። በዛ ነው። ለዛ ሩታ እንዳለችው ውሳኔን በምንም አይነት ምክንያትም ሆነ ነገር ውሳኔን መቀየር አልችልም። እንደውም ሳልወልድ በፊት የፍቹ ጉዳይ በጊዜ በአጭር ጊዜ ቢጠናቀቅልኝ ጥሩ ነው ብላ ነበር ለኤፍሬም የመጨረሻ ውሳኔዋን የነገረችው። ኤፍሬምም እሺ ሩታ፣ እኔ ንጹሕ ወንድምሽ ነኝ። ከአብርሽ ተጣላሽ ማለት ከአብርሽ ቤተሰቦች ጋር ተቀያየምሽ ማለት አይደለም። አሁን ላይ ከጎንሽ እናስፈልግሻለን። ባስፈለግኩኝ ሰዓት አለሁኝ። እንጠያየቅ እጠይቅሻለሁ ከጎንሽ ነይ በማለት ነበር የፍሬም እንግዲያው፣ መልካሙ ወንድምነቱን ሲገልጽላት የነበረው ማለት ነው ቤተሰቦቼ። ስለዚህ እንዳልከው መልካም ምኞትን መመኘት ጥሩ ነው። ሩታንም እንዳልከው እንግዲህ የሆዷን በጀርባ አድርጎላት በሰላም ተገላግላ የራሷን ህይወት ጀምራ ህይወት ይቀጥላል። ምንም አትሆን። ምን ትሆናለች? ሰው ሶስት አራት ልጅ ብቻውን ያሳድጋል እንዴ? ልክ ባይሆንም ፍቺ ካልሆነ አንድ ሰው ብቻ ድካም ምንድን ነው ልክ ካልሆነ ሰው አራት አምስት ልጅ ያሳድጋል ብቻውን። ስለዛ መመኘት መልካም ነገር ነው።